አብረ እንደምናሳልፍ ጥርጥር የለንም። በጣም ብዙ አስተያየቶች ነው እየተጻፉ የሚገኝ በመጣብኛ ብዙ አስተያየቶች ነው እየተጻፉ ያየሁት እና በሸገር ስፖርት ዊዛ በበግደ የዩትዩብ ቻናላችን ላይ እንዲሁም በቴሌግራም ገጻችን ሸገር ስፖርት አንደርስኮር ኦፊሻል ላይ አስተያየቶች መጥተዋል። ከሳምንቱ መጨረሻ ጨዋታዎች ጋር በተያያዘ የዳኝነት ውሳኔዎችንም በተመለከተ አስተያየታቸውን የሰጡ ሰዎች ብዙ ናቸው። በተለይ ትላንትና በነበረው የኒውካስትል እና የአርሰናል ጨዋታ ላይ የፍጹም ቅጣት ምት የመሀል ዳኛው ከሰጡ በኋላ ከዛ የፍጹም ቅጣት ምትን የሻሩበት መንገድ ብዙ የሚያነጋግር ሀሳብ ነበር እና ብዙ የአርሰናል ደጋፊዎችም ደግሞ ትላንትና በነበረው ጨዋታ ላይ ኒውካስትልን ብቻ ሳይሆን ዳኛውንም ና ያሸነፍ ነው የሚል አስተያየት ይሰጡ ነበር። ይሄ ማለት በዳኝነት ከፍተኛ በደል ደርሶብናል የሚል ሀሳብ እንዳላቸው የሚያሳይ ነው። ስለዚህ መጀመሪያ ሂደቱ እንዴት ነበረ፣ ለምን የፍፁም ቅጣት ምቱ ተሻረ የሚለውን ለአድማጮቻችን የተሰጡትን ማብራሪያዎች ዳኞች ያሉትን ነገር መነሻ አድርገን ብንናገር ጥሩ ምስል የሚፈጥር ይመስለኛል። የመጀመሪያው ነገር ይህንን ጉዳይ ስንነጋገር እድለኛ አድርጎ የሚወስደው እኛን ነው። እኛ በዚህ ጉዳይ ላይ ፕሮግራም የምንሰራ ሰዎችን ማለት ነው። ለምን ያልሽኝ እንደሆነ ከድል በኋላ መነጋገር እና ውጤት ከተበላሸ በኋላ በዚህ ጉዳይ ላይ መነጋገር አንድ አይነት አይደለም። ገብቶሻል አይደል? አሁን የምንነጋገረውን ነገር ለመውሰድ የምንነጋገረውን ነገር በምክንያት ለማድረግ ስሜትን ሰማው ወደ ጎን ለማድረግ እድል የሚሰጥ ድል አግኝቷል። አርሰናል ተበድሏል የምንለው ቡድን እድል አግኝቷል። ስለዚህ ድል የሱ ነው። ከድል በኋላ የሚደረግ ውይይት ስለሆነ ውይስ አሪፍ በጣም አሪፍ ነው የሚሆነው። በዚሁ ልክ ደግሞ እንደገና ከጨዋታው ጋር በተያያዘ ዳኛው ለምንድን ነው እንደዛ ያደረጉት ለምን የሚለውን ደግሞ በተነጋገርን ቁጥር ደግሞ ነገም ተመሳሳይ ነገር ሲያጋጥም እንማርበታለን። በእንደ እንትና እንደ እንትኑ እንትና ጊዜ እንደዚህ እንደሆነው ምናምን የማለትን እድል ይሰጣል። ለእኔ በጣም የወደድኩት ርዕሰ ጉዳይ ቢኖር ይሄ ነው አንዱ እውነት ለመናገር ለእኔም ለራሴም ትልቅ ትልቅ ትልቅ መረዳትን የፈጠረ አጋጣሚ ስለሆነ ማለት ነው። ምንድን ነው የሆነው? እንግዲህ ኳሷን ለመጠቀም በሚያስችል ሁኔታ የአርሰናሉ የፊት መስመር ተጫዋች ቪክቶር ዮኮሬሽ ኳሷን ይዟል። ኒክ ፖፕ ደግሞ ቦታውን ለቆ ወጥቷል። ኒክፖፕ ኳሷን ዮኮሬሽ እንዳይጠቀምባት ለማድረግ በሚያደርገው ጥረት የኒክ ፖፕ ጉልበት የቪክቶር ዮኮረሽን ጉልበት መጥቶ ጥሎታል። ይሄ ምንም ጥርጥር የለው። አልተነካኩም ብሎ የሚከራከር ካለ ትክክል አደለም። እንደዛ ብሎ የሚከራከርም እስካሁን ድረስን ያልሰማውም ኒክ ፖፕ ቪክቶር ዮኮረሽ ላይ ጥፋት አልሰራም የሚልም ካለ እሱም ስህተት ነው። በደንብ አድርጎ ጥፋት አጥፍተዋል። ታዲያ ጥፋት ካጠፋ ጥፋቱ የተፈጸመው ፍጹም ቅጣት ምት ክልል ውስጥ ከሆነ ዳኛው መጀመሪያ የሰጡት ፍጹም ቅጣት ምት ለምንድን ነው ያልጸናው? ነው እንግዲህ እውቀት የሚሆነው እዚህ ጋ ሲሆን ጥፋት ተሰርቷል። በሌሎች መመዘኛዎች በሌሎች መለኪያዎች በሙሉ ፔናልቲ የሚለውን ውሳኔ የሚያሟላ ነገር ተሟልቷል፣ ተፈጽሟል። ምንም ጥርጥር የለው ምንም ጥርጥር የለው እኔ እንደውም ረጅም ጊዜ ወስደው ቫር ኢንተርቪን አድርጎ ነገሩን እያየ ነው ሲባል ፖሲብል ሬድ ካርድ መስሎ የነበረ ምክንያቱም ማንም እዛ ጋር ስለሌለ ክሊር ጎል ስኮሪንግ ኦፖርቹኒቲን ነው ዲና ያደረገው የከለከለው ያሳጣው። ስለዚህ ቀይ ካርድ ይገባል አይገባም፣ ምን ኢቫሉዌት እያደረጉት ነበር የመሰለኝ። አልጻፈማ መጀመሪያ አልጻፈም አልጻፈማ። አስተውለሽ የኔ ማሳብ እንደዛ ነው ነበር። በኋላ ነው የጻፈው። ፖሲብል ፋውል ነው አይደለም የሚለውን ነው እያየን ያለ ነው ብለው ጻፉት። ዘግይተው ነው የጻፉ። ከዛ በኋላ ምንድን ነው ገባሽ? አሁን በቃ ይሄ ነው ደስ የሚለኝ። ለኔ ይሄ ነው የማወቅ ጉጉቴን እየጨመረው እየጨመረው መጣ። ስለዚህ ያን ጊዜ ፋውል ነው አይደለም የሚለውን ነገር ኢቫሉዌት ሲያደረጉ፣ ፍፁም ቅጣት ምት የሚያሰጥ ጥፋት ነው አይደለም የሚለውን ነገር ኢቫሉዌት እያደረጉ ሲመጡ ፎከሳቸው ምን ላይ ነበረ ነው። አሁን ይሄንን ነው ትልቅ ትምህርት አድርገን መውሰድ ያለብን። እንደኔ እንደኔ አንድ ኒክ ፖፕ ቪክቶር ዮኬሬስ ላይ ጥፋት አጥፍተዋል፣ ምንም ጥያቄ የለው። ሁለት ከኒክፖፕ ቀድሞ ኳሷን የነካው ቪክቶሪ ዮኮሬሽ ነው፣ ምንም ጥርጥር የለውም። እዚህ ላይ ምንም ክርክር የለም። እነዚህ ሁለት ነገሮች በተሟሉ ጊዜ ብዙ ጊዜ ፍጹም ቅጣት ምት ሲሰጥ አይተናል። ነገር ግን ቪክቶሪ ዮኮሬሽ ኳሷን ከነካት በኋላ ኒክ ፖፕም በጉልበቱ ቪክቶሪ ዮኮሬሽን ከመግጨቱ አስቀድሞ የኒክ ፖፕ የኒውካስሎ ግብ ጠባቂ የአውራጣት አካባቢ ኳሷን ነክቷታል። ላልነካት ምን ነው ሲያዩልሽ ነበር ከመግጨቱ በፊት ኳሷን ከነካት ኳሱን የተጫወተው መጀመሪያ ስለዚህ ፋውል አይደለም ነው። ከመግጨቱ በፊት ኳሷን ካልነካት ሪጎሬ ነው። ገብቶሻል። ፖይንቱ ኒክ ፖፕ እግሩን እንደዚህ ዘርግቶ ኳሷን በዘረጋው እግሩ በአውራጣቱ አካባቢ የምር ከነካት ዳኛው ልክ ነበሩ። ኳሷን ተጫውተዋል፣ ነው ልጁን አስቦ አይደለም የመጣው ነው፣ ኳሷን ነክቷታል ነው። በኋላ ዳኛው ተጠርተው ሄደው አዩ አዩ ደገሙ አዩ ደገሙ አዩ ደገሙ እንዴን አዘ እንደው የተረዱት ነገር ምንድን ነው? ኒክ ፖፕ ኳሷን ነክቷታል ነው፣ ገጭቶታል ቪክቶሪያ ኮሬሽን። ነገር ግን ከመግጨቱ በፊት ኳሷን ስለነካ ትሪጎሪ አይደለም የሚለውን ተቀበሉ ዳኛው። ኳስ በመንካቱ ነው የተረፈው። ሪጎሪ የሚባለው ውሳኔ ይሄ ህግ ስለሆነ ምንም ማድረግ አይቻልም። ህጉንም ይዘነዋል፣ ማንበብም እንችላል። ይሄ አንድ ነገር። ሁለተኛው አርቴታስ ምንድን ነው? እንዲህ ሲል ነበር አይደል? በቃ ይው አያችሁት አደለ? እጁን እንደዚህ ሲል አበቃ። ከዚህ በላይ ምን ትፈልጋላችሁ? ተዘርፈናል፣ ተበድለናል ያለ ነበር የመሰለኝ በኋላ አርቴታ ፕሬስ ኮንፈረንስ ላይ ይሄ ጉዳይ ሲነሳ የአርቴታ ክርክር ቀድሞውንስ ይሄ ጉዳይ ለምን ቫር ጣልቃ ገባበት ነው የሱ ክርክር። ምን አስፈለገ በቫር ማየት ይሄንን ገብተሽ ማየት ይችላል። በቃ የዳኛው ኦንፊልድ ዲሲሽን ነው መጽናት ያለበት ምክንያቱም ያሳየ። ይሄ አይደል ቆይ ልነግርሽ ነው ምክንያቱም አርቴታ እያለ ያለው ዳኛው ወስነዋል። የቪዲዮ አሲስታንት ሪፈሪው በዚህ ጉዳይ ላይ ጣልቃ መግባት አልነበረበትም። የዳኛ ውሳኔ ነው ጸንቶ መሄድ ያለበት ይላል። ለምን ይሄንን አልክ፣ ለምን የቪዲዮ አሲስታንት ሪፈሪው ጣልቃ መግባታቸውን ጠልሃው ብትይው፣ አርቴታ የሚነግርሽ ነገር ምንድን ነው? የውድድር ዓመቱ ከመጀመሩ በፊት ተነግሮናል፣ ግልጽ የሆነ ስህተት ሲሰራ ብቻ ነው ዳኛው የሚገቡት ቪዲዮ አሲስታንት ሪፈሪው የሚገቡት ስለዚህ አሁን ክሊር የሆነ ስህተት አልተሰራም። በዳኛው ለምንድነው ገብቶ የሚያግዛቸው ለምንድነው ገብቶ ናስኪው? እኔ ግን እንደዚህ ነው የሚመስለኝ። ለምን ማለት አስፈለገው? አሁን የናርቴታ ቅራኔ እንዲህ ባለ ሁኔታ ውስጥ የቪዲዮ አሲስታንት ሪፈሪው ጣልቃ መግባት አልነበረበትም፣ የቪዲዮ አሲስታንት ሪፈሪው ጣልቃ መግባት ልናገኝ የነበረውን ሪጎሬ አሳጥቶናል የሚል ነው እና ሪጎሬ ሊሰጠን ይገባ ነበር ሪጎሬ ሊሰጠን ይገባ ነበር ያልተሰጠን ጣልቃ ሊገባ ሳይገባው የቪዲዮ አሲስታንት ሪፈሪው ጣልቃ ገብቶ ናየው ምናምን ምናምን ስላለ ነው። ስለዚህ የአርቴታ ተቃውሞ የቫር ኢንተርቪን ማድረግ ነው። ሳካ ትላንት በጨዋታው ላይ አንበል ነበረ፣ ከጨዋታውን በኋላ መግለጫ ሲሰጥ ነበረ። ሳካ ኳሱን ነክቶታል፣ ኒክ ፖፕ አነካውም ፋይናሊ ትክክለኛ ውሳኔ ነ የተወሰነው አደለም። ሁኔታውን በተመለከተ ከመከራከር ይልቅ ሳካም ያደረገው ነገር ምንድን ነው? የቪዲዮ አሲስታንት ሪፈሪው ጣልቃ መግባት ልክ አደለም። የሁለቱ ማስተያየት እንደዛ ነው የሚለው። ሳምሪ በፍጹም ቫር መግባት አልነበረበትም የሚል ነው የነበረው። ስለዚህ በእኔ እምነት ከዳኝነት ውሳኔው ጋር በተያያዘ አርቴታም ሳካም ባለሙያዎችም ያን ያህል የከረረ ነገር ይዘው የሚቀጥሉ አይመስለኝም፣ በተበድለናል ስሜት ማለት ነው። ለዚህ ነው ይሄንን ውይይት የምናደርገው ከአርሰናል ማሸነፍ በኋላ ስለሆነ እንደ እውቀትም እንደምንም ለመውሰድ ለሁላችንም የሚረዳን ነገር ነው ብዬ የማምነው ለዚህ ነው ከመሸነፍ በኋላ ይህንን ብቲ የሚሰማሽ ማግኘት በጣም ከባድ ነው። እውነት አር ለምንነጋገረው ከባድ ነው ሚሆነ ግን አሁን ለምን አላነበው አርቴታም የሚለውን ህጉም የሚለውን ማለት ነው። ስለዚህ የዳይሬክት ፍሪኪክ ይዝ አዋርድ ኢፍ ፕሌር ኮሚስ ኒ ኦፍ ዘ ፎሎንግ ኦፌንስስ አጌንስት አን ኦፖነንት ኢን ማነር ኮንሲደር ባይ ዘሪፈሪ ቱ ቢ ኬርለስ ሬክለስ ኦር ዩዚንግ ኤክሰሲቭ ፎርስ ይልና ቻር ፍሪ ኪክ ይላል። አሁን እንደዚህ ይመጣና ኬርለስን ይበትነዋል፣ ሬክለስን ይበትነዋል። እንደገና ደግሞ ዩዚንግ ኤክሰስ ፎርስ ምናምን የሚለውን ነገር ይበትነዋል፣ ይተነትነዋል። ምን ማለት ነው? ምን ሲሆን ምን ያደርጋል ዳኛው ምናምን የሚለውን ነገር በዝርዝር ያስቀምጣል። አሁን ደግሞ የአርሰናል አንበል ሆኖ ትናንት ሜዳ ላይ የነበረውን የሳካን ነገር ስናነሳ ዘ ፋክት ዛት ኢቱክ ዘሪፈሬ ዛት ሎንግ ቱ ዲሳይድ ሾው ኢትዝ ኖት ክሊር ኤንድ ኦቪስ ይረር ማለት ነው፣ ግልጽ ስህተት አልተሰራም ነው በዳኛው። አሁን ሳካ ነው ይሄንን ያለው፣ ቢቢሲ ነው ኮታ አድርጎ ያስቀመጠው። ግልጽ ስህተት አልተሰራም፣ ግልጽ ስህተት ቢሆን ኖሮ አምስት ደቂቃ ይፈጅበት ነበረው ዳኛው ሪቪው ለማድረግ። ስህተት አለ ሪጎሮ የመስጠቱ ስህተት ነው፣ ግን ግልጽ አልነበረም። ክሊር ኤን ኦቭየስ ኤረር አልነበረም ዳኛው የሰራው። ግልጽ ቢሆን ኖሮ አውቶማቲካሌ ኦ እንዳየው ኦ ብሎ ስህተቱን ያስተካክል ነበረ፣ ግን ከዛ ይልቅ ምን አደረገ አምስት ደቂቃ ፈጅበት። ስለዚህ እዚህ ውስጥ ለምን ጣልቃ ይገባል? ይሄ ጥያቄያቸው ለእኔ ልክ ነው። የአርቴታም ጥያቄ ልክ ነው። የአርቴታም ጥያቄ የሳካም ጥያቄ ለእኔ ልክ ነው። ምክንያቱም አርቴታ የሚለውንም እንደገና ቃል በቃል ብንመለከተው ኢፍ ኢት ኢዝ ኖት ክሊር ኤንድ ኦብቪየስ ኤረር ግልጽ እና የማያሻማ ስህተት ካልሆነ ቫር ኢንተርቪን አያደርግም፣ ቫር ጣልቃ አይገባም። ዊ ሃቭ ቢን ቶልድ ዚስ ፎር ኤ ፊው ይርስ ላለፉት ዓመታት ይሄ ነገር ሲነገረን ነበር። እናም በዘንድሮ የውድድር ዓመት መጀመሪያ ላይ ይህን ነገር ነግረውናል ነው ግልጽና የማያሻማ ስህተት ሲሰሩ ብቻ ቫር ጣልቃ ይገባል ተብለዋል። ግልጽ አደለም፣ ይህ ስህተት የማያሻማ ምናምን የሚባል አደለም። ስለዚህ የቫር መግባት አርሰናልን ጎርቶታል ብለው ክሌም ማድረጋቸው አርቴታ ልክ ነው፣ ሳካ ልክ ነው። የዳኝነቷን ውሳኔ አሁን የምንለያየው ጣልቃ መግባቱ ልክ ነው ልክ አይደለም ላይ ይሆናል እንጂ፣ ጣልቃ ከተገባ በኋላ የተወሰነ ውሳኔ ግን ለእኔ ልክ ነው። አይ ገብቶኛል። መጀመሪያም ብዙ ጥያቄ አልነበረም እኮ ልክ የኮሪሽ እና የኒክ ፖፕ ግንኙነትን ካየም በኋላ ሁላችንም ፔናልቲ ነው ያሉት። ያቺን ተሸወደች ባስ ነቅቷል አልነካ የምትለዋ ተደጋግሞም ራሱ ስንመለከተው ብዙ ጊዜ ደጋግመ ማየት አለብን እዚህ መረጃ ላይ ለመድረስ ነው። እንደዛም ሆኖ የሚያከራከር ነገር አለ፣ ግን እንደዛ ከሆነ በኋላ የተፈጠሩት ሁኔታዎች ግን ብዙ ያነጋገሩ ነበር። እንደውም ማንም ሰው እኔ እንደውም ጨዋታውንም ከዛ ስከታተል እንደገና የሚሰጡ አስተያየቶችንም እንደዚህ ምናምን ሳይ የነበረው ቅድም እኔ እናንተ የነበርንበት ስሜት ውስጥ ነው። ብሶ የነበረው ሬድ ካርድ ነው አይደለም ነው እንጂ ብዙ ሰው ይቀራል ይቀራል ምንም አይነት እና በጣም ነው የሚያስደነግጠው። ለዛ ነው የአርሰናል ደጋፊዎች ብዙ ተቃውሟቸውን ያሳዩት። ግን ቀጥታ እሺ፣ ፔናልቲውን ዳኛው ሰጥተው ቢሆን ኖሮ ቫር ባይገባ ኖሮ ፔናልቲ መሰጠት አለበት የለበትም የሚለው ላይ ብዙ ክርክር ይገጠም ነበር አይመስለኝም። እኔም እንደዛ ሳአይገጥምም የሚገጥም አሁን ኒውካስል እሪ የሚለው አይመስለኝም እውነት ለመናገር ኮምፕሌንም አላደረጉም እኮ ኒውካስሎች። ግን ኮምፕሌን ስለተደረገና ስላልተደረገ አይደለም፣ ወይም ደግሞ ምንም ስለ አያይዘሽ የምታነሹ ነገር አይደለም። የዳኛው እዛ ቦታ ላይ ኃላፊነት ፍትህን በቻሉት መጠን ማስፈን ነው። ኒውካስል ስለጠየቀና ስላልጠየቀ አይደለም። አሁን የቪዲዮ አሲስታንት ሪፈሪ ለእኔ አርቴታ ያለው ልክ ነው። አንዳንዴ መጀመሪያ ቫር ኢንትሮዲውስ ይደረግ ወደ እግር ኳስ ሲመጣ የተነገሩን ነገሮች በአብዛኞቹ ተጥሰዋል። በምን ሁኔታ ውስጥ የማይገባበት ነገር የለም ተዘርዝረው የተቀመጡ ነገሮች አሉ። የማይገባበት ላይ እየገባ ከሆነ ምንም አርቴታ ያነሳውን ጥያቄ ላለማንሳት ምንም መነሻ አይኖርሽ፣ ፖይንት ይገብቶሻል። ስለዚህ እንዲህ እንዲህ ያሉት ነገሮች ናቸው ነው። ሌላ በጣም ኢምፖርታንት የሆነ ነገር ልንገርሽ። ባለፈው የውድድር አመት እንደዚህ ብለን ስንል የነበሩ ስሜቶችን እኔ ያስታውሳቸዋለሁ። የአርሰናል ደጋፊዎች ጋር የነበረውን ስሜት፣ የሌሎች ክለብ ደጋፊዎች ጋር የነበረውን ስሜት እንደ አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ ከሀያ ምናምን ዓመት በኋላ ለሚለፋ ቡድን እንዲህ ያለ የዳኝነት ውሳኔ በደልም እንኳን ቢሆን እሱን አልፎ ማሸነፍ መቻል ትልቁ ትላንት የተደረገው ነገር እሱ ነው። ዳኛ ወስነዋል። ቫር ጣልቃ ገብቷል። ጣልቃ መግባት አልነበረበትም የሚል ቅሬታ በአሰልጣኙና ና በአምበሉ ነበረ። ግን አት ዘ ኢንድ ኦፍ ዘ ዴይ አርሰናል ሙሉ ሶስት ነጥቡን ይዞ ወጥቷል። በዚህ ውሳኔ አርሰናል ተበድሎ ነበር ብንል፣ ነጥቡን ካጣሽ በኋላ ምንም የሚያደርግልሽ ነገር የለ፣ የሚቀየር ነገር እኮ የለ። ሶሪ አፖሎጂ ምናምን ትባያለሽ። ስህተት መሰራቱን አምነናል ምናምን ነው ምትባዩ። ግን ሜዳ ላይ ያሉት ልጆች ግን ዳኛ የሚያደርገው ነገር ስሜታቸውን የማይሰብራቸው መሆን አለባቸው። ባለፈው የውድድር ዓመት አርሰናል እኛ ላይ የሚደረግ ሆን ተብሎ የሚሰራ ስራ አለ በሚለው ሀሳብ ደጋፊውም ተጫዋቹም እንደዚ አይነት ስሜት ውስጥ ነበር። በቃ አንተ ያንን ጭምር አሸንፍ፣ ኦቪየስሊ እንደዚህ ያለ ስሜት ነው የሚረዳው ብለን ስንል ነበር። እኔ ለአርሰናል ትናንት ዌልደን ከምለው ከማጨበጭብላቸው ነገሮች መካከል አንደኛው ምንም ይሁን ምን የዳኛው ውሳኔ ኮምፕሌን አረጉ፣ ከበቡ፣ ልክ አደለህም አሉ፣ ሊያስረዱ ሞከሩ፣ ግን በአክቱ ዜሮውን ንገም በቃ ተመለሱ። ይሄ ነው የሚረዳው ሳምሪ፣ ይሄ ነው የሚረዳው። አሁን በሚሰጥሽ ማብራሪያ ልትም ተማመኝም ልታምኚም ትችያለሽ ላትቀበይም ትችያለሽ። እሱ አደለም ከይዙ፣ ግን እያሸነፍሽ ነው። ከሌሎች አንቺን የመበደል አቅም በላይ መሆን ነው ጀግንነት። አሁን የትላንቱ አርሰናል ነው ለእኔ ጀግና አሁን አሁን ባለኝ በተሰጠኝ እውቀት በህጉ በምናምን በምናምን በደል ነው ብዬም አልወስድም። በደል ነው ብዬ መወስድ ከሆነ አርቴታ ያለውን ነገር ስቀበል ስጋራ ነው ቫር መግባቱ ባይገባ ኖሮ ምናምን ነው ልል የምችለው ገብቶሻል። ስለዚህ ግን ለእኔ ጀግንነት ማለት ብዮን ዛት መሄድ። እኔ አሁንም በምናም አጌንስ አርሰናል ኮንስፓይረሲ አለ ምናምን ብዬ አላምንም ግን እንደዚህ ያለው ጉብዝና ነው። አርሰናል ግን እንደዚህ አይነት ማትቀበላቸው ውሳኔዎች ጨዋታው ላይ ተጽዕኖ እንዳያሳድሩ ይሄ ነው የሚረዳው ግዴ። አሁን ትላንትና በነበረው ጨዋታ ላይ አስተውለው ከሆነ የዳኛውን ውሳኔ ከፔናሊቲ ውጭ ፋውሎችም ሲሰሩ የሆነ የሆነ ነገርም ሲደረግ፣ በቃ አርሰናል እየተበደለ ነው የሚል ስሜት ተፈጥሮ ነበር። አንዴ ለምን ይናያይለትም እንደ ምናምን የሚል ስሜቶች ነበር። ለኒኋላ እያንዳንዱን ውሳኔ መቀበል ይከብድሻል በቃ ምክንያቱም አንዳንድ ሰዎች እንደውም አስተያየት የሚሰጡት ምንድን ነው ይሄ ጨዋታውን በቃ የመረበሽ አቅሙ በጣም ከፍተኛ ነው። እንደነዚህ አይነት ውሳኔዎች ግን በቃ የአእምሮ ጥንካሬ አንድም የሚታየው በዚህ ረገድ ነው። የዳኛው ውሳኔን እስከምትችለው ድረስ እንግዲህ ልክ አይደለም ልክ ነው በሚለው ላይ እስከምትችለው ድረስ ትሄዳለ። ከዛ በኋላ ግን በመጨረሻ የሚጸናው የዳኛው ውሳኔ ምንም ጥርጥር የለውም። ያንን የጸናውን ውሳኔ ተቀብሎ ከዛ በኋላ ለመቀልበሳ ወደ ጨዋታ መመለስና ውጤትን ለራስ ማድረግ ላይ ነው ትልቁ ጥንካሬና ትልቁ አሸናፊነት የሚታየው እንጂ የበደለኝነት ስሜት ይዞ እኛ እኮ ፔናሊቲ ተከልከለን ነው እያሉ፣ ዘጠና ስድስት ደቂቃ ምናምን ዝም ብሎ ስሜትን እንዲሰረቅ መፍቀድ በጣም ነው የሚጎዳው። እኔ የምለው ሱ አፌ ቁርጥ ይበልልሽ፣ በቃ ይህንን ነው የምለው። ይሄ የሲጅ ሜንታሊቲው ምንም አይጠቅምም። የተበዳይ ነኝ እኔ ላይ እንደዚህ ይደረጋል ምናምን የሚለው ደጋፊ ልክ ነው ይበል፣ ምንም ችግር የለውም። ግን ተጫዋቹ እንደዛ አይነት ስሜት ውስጥ ከወደቀ ሜዳ ላይ አቅሙን ያጣል። ሜዳ ላይ አቅሙን በማጣት ደግሞ ራሱ ነው የሚጎዳው፣ ቡድኑ ነው የሚጎዳው። ስለዚህ ከዚህ አይነት ሜንታሊቲ እንዲወጡ አርቴታ ነው ስራው መስራት ያለበት። አርቴታ ነው ነገ ልጆቹን በደንብ አድርጎ ሼፕ ማድረግ መቻል ያለበት ስህተቶች ቢሰሩ እንኳን ስህተቶች መሰራታቸውን ኮምፕሌን የምታደረግበት ፕሮፐር መንገድ አለ አይደለ? በዛ መንገድ መሄድ ነው እንጂ የሚሻለው። ተጫዋቾቹ በሙሉ እኛ ዋንጫ እንድንበላ አይፈለግም፣ እኛ እንደዚህ እንድንሆን ምናምን የሚለው ላይ ከገባሽ አሁን ለእኔ በጣም እንትን ብሎኝ የነበረው ነገር ልንገርሽ፣ ጋብርኤል ማጋሌሽ ኳስ በጃ አልነካም እሱ ሪጎሬ ተሰጥቶ ቢሆንስ በጣም ከባድ ነው። ሳምሬ ሆነስት እንሁና፣ አሁን ምንድነው አንደኛ በጣም ከባድ ነው እውነት ለመናገር ግን ለመበደል የሚፈለግ ቢሆን በቀላል አልነበረም። ገብቶሻል? አርሰናልን ለማጥቃት፣ አርሰናልን ለመበደል፣ አርሰናልን ለማድረግ የሚፈለግ ከሆነ ስንቢ ዳይሬክት በቃ ዲሲሽን ነው የሚሆን በቀጥታ ደርስ ፔናልቲ ነው ምናምን እንት ያለሽ ገብቶኛል። ኒውካስትልን የመጥቀም ፍላጎት ቢኖር ኖሮ አደላ ያንት ሀሳብ? አደለም። እኔ አሁን እንደዚህ አይነት ሀሳብ ያላቸው ሰዎች አሉ። ኒውካስልን ለመጥቀም ሳይሆን አርሰናል እንዳይ በላይ ይፈለጋል ነው ቲንኪንጉ። ከኒውካስልን ቢሆን ከበርንበዝም ቢሆን ከክሪስታል ፓላስን ቢሆን እንዲህ ይደረግበት ነበረ። ሶ ኢትስ ኖት ፎር ኒውካስል ኢትስ አጋንስት አርሰናል ነው። ገብቶሻል አረ እንደዛ ቢሆን እንደዛ ይደረግ ነበር ከዚህ ስሜት እንዲወጣ ስለምፈልግ ነው አርሰናል በራሱ ይችላል አርሰናል በራሱ ጎበዝ ነው አርሰናል እንደ ትላንትና ሆኖ ነው መቀጠል መቻል ያለበት ነው ምለውን እንደ ትላንት ነው ሆኖ ነው መቀጠል ያለበት ሊቨርፑል ላይ የተሰራው አይነት የዳኝነት ስህተት ቢሰራብሽ ምን ታደርጊያለሽ ምን ታደርጊያለሽ ንገረኝ እስኪ ሊቨርፑል ላይ ስልሽ ባለፈው የተሰራበት ስህተት ለዛ ነው እኔ ቅድም ቫሮቹ እኛ ኮ እንትን ያልክ መስሎን ነው ብለው ነው የተሳሳቱት። አንድ የጨዋታው ካለቀ በኋላ ውሳኔው ስህተት ነው ይቅርታ እንጠይቃለን ነው ፒጂ ፒጂሞልም የሚልህ እንጂ ያው እንደዛ ነው የሚለው። አሁንም ቢሆን በቃ ተመሳሳይ ነገር ነው ልክ አደለም ነው የሚልህ ከዛ በኋላ ቅርታ ነው ግን የምታጣው ነጥብ ታህል ነው። ስለዚህ እንደተባለው በዛ ሜንታሊቲ ውስጥ መቆየት የበለጠ የሚጎዳው አርሰናልን። ስለዚህ ከዛ ትናንትናው ጀግንነታቸው የበለጠ ደግሞ አዎ የበለጠ ውጤት እንዲመጣ ያደርጋል የሚለው ነው። አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖሩ